የአሁኑ የሎጂስቲክስ አቅም ዘመኑን የዋጀ ከዘመኑ ጋር የሚሄድ ሰራዊቱን እንቅስቃሴ በቴክኖሎጂም፣ በተሻሻሉ ጥጥቆችም፣ በተሻሻለ ትራንስፖርትም፣ በተሻሻለ አጠቃላይ በቴክኖሎጂ የሚደግፍ ስራዎችንም በዛ መልክ የሚያቀል ተቋም ሆኖ አሁን ላይ አቅም ፈጥሮ ያለ ተቋም ነው። የልምድ ልውውጥን ከተግባር ጋር የተያያዘ ነው። እናርግ የመጣ ነው ስንመጣ ተቋሙን ያው ከጠበቅነው በላይ ነው ያገኘ ነው። አንደኛ በሰው ኃይልም በማቴሪያልም በአደረጃጀትም በአጠቃላይ ጥሩ የሆነ እይታ ነበር የነበረ። ከጠበቅነው በላይ ነው ገራጁ፣ ሁሉ ነገሩ ዘመናዊነቱ፣ እስከ ማሽኑ እስከ ባለሙያው በቃ ከጠበቅነው በላይ ነው። በጣም ዘምኗል ሁሉ ነገር። ከኛኛም ተሞክሮ ከነሱ የምንወስዳቸው ነገሮችም ብዙ ነገር በጣም ብዙ ነገር ወስደናል፣ አይተናል እና ያለበት ደረጃ በጣም ያስቀናል። ይ ሀገር ውስጥ ነው የሚባልበት ደረጃ ላይ ያለው ለሰራዊቱ የሚያስፈልጉ ማዕረጎችን የተለያዩ ግብአቶችን ስንጠቀም የነበረው ገዝተን ነው። ከስነ ስርአት አስከባሪ ከሚጠቀምባቸው አልባሳት ጀምሮ ማለት ነው። አሁን እነዚህን እዚሁ ማምረት የቻልንበት ሁኔታ አለ ስናመርት እኛ በጥራት በቅልጥፍና እንደገና ደግሞ ከኮስትም አንጻር አጠቃላይ ወጫችንን ቀንሰን እዚሁ አምርተን ማዕረጋችንን መልበስ የቻልንበትን እድል ፈጥነናል። ከጋር እንትን ጋር ስነሳ ምናልባት አይቼው አላቅም እኔ ራሴ ሆነ ምናልባት በተቋማት ወይም በድርጅት ወይ በትምህርት ቤት ደረጃ ካልሆነ በስተቀር እንደዚህ ፌዴራል ፖሊስ አለ ብዬ ስቤ ግን ያየሁት ነገር በጣም የሚገርም ነው። እዛ ላይ ምን አይቻለሁ? አንደኛ የማህረግ አሰራር የእጩ መኮንን ማህረጎች እና የተለያዩ ጽሁፎች ምናልባት ከዚህ በፊት ፌዴራል ፖሊስ የሚጠቀምበት ገሶ የሚጠቀምባቸው የነበሩ ነገሮች በራሱ እየሰራ እየሰራም ያላቸው ነገሮች በጣም ለእኔ በጣም ሰፕራይዝ አድርገታል። እና ቢያንስ እኛ ጋም ቢኖሩ በዚህ ደረጃም ለውጥ ብናመጣ የሚል የራሴ የሆነ ቁጭት አለ። ፌዴራል ፖሊስ ሎጂስቲክ ክፍል በጣም በጣም ከጠበቅ ነው በላይ ነው። እኛ ይህን ያህል ጊዜ ስንኖር አናውቀውም። ተቋሙ ነው የሚያስብል ነው መጠን እኛ የምንሰራው ስራዎች እና እዚህ ያለው ስራዎች ስናይ እኛን የሚያበረታታ ስራ ነው ያለው እና በብየዳም፣ በግንባታም፣ ኮንስትራክሽንም አይተናል። እንጨት እና ብረታብረትን አይተናል። ሁሉም ነገር በጣም አሪፍ ነው እና ለእኛ ብዙ ስራ ወደፊት የቤት ስራ ብዙ አግኝተንበታል። ጣም ጥራት ያላቸው ተሽከርካሪዎች ከዘመኑ ጋር አብረው የሚሄዱ ወንጀልን በቀላሉ መከላከል የሚያስችሉ አዳዲስ እንደገና ደግሞ በእኛ ፖሊስ ውስጥ ከዚህ በፊት ያልነበሩ ተሽከርካሪዎችን እያስገባ ነው እያስገባ ነው። ስለዚህ በዚህ ደረጃ ወንጀልን ለመከላከል ልንጠቀምባቸው ያሰብናቸው አጠቃላይ በቴክኖሎጂ የተደገፉ አቅሞች አሉ ማለት ነው። ዘመኑ የሚመጥር ማቴሪያሎችን አይተናል። እንደዛው ደግሞ የሰው ማቴሪያል ብቻ ሳይሆን የሰው አቅም እየተማረ የሰው ኃይል ቦታው ላይ አክቲቭሊ መስራት የሚችል መምራት የሚችል በትምህርት ባግራውንድ ጥሩ የሆነ መሬት ላይ ወርዶ ሲሰሩ ጥሩ የሆኑ የፌዴራል ፖሊሶችን ማየት ይችለናል። ባየናቸው ስራዎች ክፍል ላይ ሁሉም ዘመናዊ ነው። በጉልበት የሚጠቀም የለም። ሁሉም ነገር በማሽን በምንድነው ነው የሚሰራው። ሰርቪስ ላይም እግርም ሁሉ ነገር በተቀላጠፈ ሁኔታ ነው የሚሰራው። ስራው ከጥራት ጋር ነው እየተሰራ ያለው፣ ከእንትኑ ጋር ሆኖ ከዘመናዊ አገልግሎት ጋር አንጻር ስራው ከፍጥነት ጋር በጣም አሪፍ ሁኔታ ላይ እየተሰራ ነው። ከዚህ ከነበረው የጥገና ማቴሪያል አቅም አንጻር አድጎ ከዚህ በፊት ከነበሩት ሙያተኞች አንጻርም እንደዚሁ ሙያተኞችን በስልጠናም በስራ ላይ ስልጠናም ከስራ ውጭም አድርጎ በተለያዩ ተቋሞች እየላከ እያሰለጠነ እያበቃ የጥገና አቅማችንን በከፍተኛ ሁኔታ ያሳደግንበት አሰራር ላይ ደርሰናል። ይሄ ነገር መደራጀቱ ፖሊስ የራሱን አቅም ማሳደጉ፣ ከጸጥታም ጎን ለጎን የራሱን ኃይል በዚህ ልክ ማፍራቱ ከወንጀል መከላከሉ። በትልቅ ሁኔታ ነው የሚደግፈው። አንድ ምሳሌ ዲስተሽከርካሪ እዚህ ሲጠገን ፖሊስ ሲጠግነው ነው የሱ ሰራዊት እዛ ላይ እንደሚሳፈር ያውቃል። የሱ ተቋም እዚህ ላይ ብዙ ፈሰስ እንደሚያፈስ ያውቃል። እነዚህን ሁሉ በማሰብ ስለሚሰራው አንደኛ ኮስት ሚኒማይዝ ያደርጋል፣ አላስፈላጊ ማቴሪያሎች እንዲገዙ አያደርግም። ሁለተኛ ደግሞ አባሉን በሚያሽከረክርበት ጊዜ እሱ ላይ ችግር በሚፈጥሩ ሁኔታ አይጠግንም። ስለዚህ የራሱ አንድ ትልቅ ሴ መኪኖች ለምሳሌ አሁን ደጅ ላይ ሲሰሩ በጣም ይቆያሉ። ይህ ነገር ግን ባለው በሰው ኃይል ተጠቅሞ በአባሎች ተሰርቶ ሲባል ግን አንድ መኪና ወር የሚፈጅ ከሆነ በራስ ሲሰራ ሳምንት አምስት ቀን ላይፈጅ ይችላል። የሚሰሩ ስራዎች ይሄ ለፖሊስ ስራ ደግሞ ቅልጥፍና በጣም አሪፍ ነው። የተለያዩ የፖሊስ ስራ እያንዳንዷን ነገር ላይ ችግሩንም ምኑንም የሚፈታ ነው። በራስ ሲሰራ ከወጪ ከመቆጠብም አንጻር ደጅ ላይ የሚከፈለው 20 ሺህ ብር የሚሰራ ከሆነ እዚህ ባለው አባል ግን ሲሰራ እናንተን ሲል ያ ወጪ ይተርፋል የመንግስት ብር ይቆጠባል። እቃዎችም የተለያዩ እቃዎችም ማቴሪያሎችም ሁሉም ነገር ላይ ሴቭ ይደረጋል። ጠቅላላ የፌዴራል ፖሊስ ተሽከርካሪዎች እዚህ ነው ሰርቪስ የሚሰጣቸው፣ ሞተርም እዚሁ ነው። ከማቴሪያልም አንጻር ዘመናዊ ናቸው፣ ብቁ ናቸው። የሰው ኃይልም አላቸው የተማረ የሰው ኃይልም የሰለጠነ ሰው የሰው ለመመልከት ለመመልከት ችለናል። በምህንድስና ትምህርት ላይ ኢንጂነር የሆኑ ባለሙያዎችን አግኝተናል። በተግባርም ሲሰሩ አይተናል። ትልልቅ ፕሮጀክቶችንም ሲሰሩ አይተናል። ስለዚህ አቅም በቃ ብዙ አቅም እንዳለ ለመመልከት ችለናል። አጠቃላይ ማንዋል የሆነ አሰራር ተቀይሮ ዲጂታል ወደሆነ አሰራር ገብቷል። አሁን የትም ቦታ ላይ ተሽከርካሪዎቻችን ቢሰማሩ የትም ቦታ ላይ የስራ ስምሪት ተሰጥቷቸው ቢንቀሳቀሱ ይሄ ተሽከርካሪ ያለበትን አቋም በቀላሉ አውቶ መለየት የሚችል የተሽከርካሪ ዳታ የሲስተም ተፈጥሯል ማለት ነው። ተነቃቂ ያለሽ ፌዴራል ፖሊስ ላይ ይሄን አይቻለሁ እኛ ጋር ቢሆን የሚል የሆነ ያርብሻል ያ ነገር ነው የሚኖረው አንዳንድ ደግሞ የማታውቂያቸው ማይነር ብለሽ የምትጠብቂያቸው ነገር ወሳኝ ሆኖ ደግሞ እዚህ ልታገኛቸው ትችያለሽ። አንቺ ጋር ከባድ የነበሩ ስራዎች እዚህ ጋር ቀለው ልታገኚ ትችያለሽ። ማቴሪያል የሚጠቀሙትን ማቴሪያል አንቺ ምናልባት የምትጠቀሚበት ሌት የሆነ ማቴሪያል ሊሆን ይችላል። እዚህ ጋር ደግሞ ዘመናዊ ማቴሪያሎች አሉ። እውቀት በራሱ ይለያያል። እንደዛ እነዛ ነገሮች ላይ ሼር ትደራረጊያለሽ። ያ በራሱ ጥሩ ኤክስፒሪየንስ ወይም ደግሞ ጥሩ ስልጣና ነው ብዬ አስባለሁ። የተለያዩ ማሽኖች አሉ እዚህ እኛ ጋር የሌሉ እዚህ አሉ። ከዚ ውጭ የሰው ኃይል አደረጃጀት፣ በሰው ኃይል አደረጃጀት ውስጥ ጥሩ የሆነ ነገር አለ ብዬ ነው የማስበው። ሁሉም የየራሱ ክፍል የየራሱ ስራ በየራሱ መስክ ላይ ነው ያለው። እኛ ጋውን ብትጂ ቢያንስ አንድ ሰው የተለያዩ ሁለገብ ሆኖ ብየዳውንም ቅቡንም ምኑንም ነው የሚሰራው። ብረታ ብረት መበየጃ ብናይ ሁለት በአንድ የሚበይድ አግኝተናል። እንጨት ቤት ብንገባ በየትኛውም ቦታ የማይገኝ ማሽን አግኝተናል። እንዴት እንደሚሰራ ሂደቱ የንብቀፎ ማማር መስሪያዎችን እነዛ የሚሰራ ማሽን አግኝተናል። ለማህበረሰቡ የሚሰጣቸው አገልግሎቶች ማህበረሰቡን የሚጠብቅበት ደረጃ ከዛ ውጭ ምናልባት እንደዚህ አይነት ነገሮች ራሱ ማህበረሰቡን እያስጎበኝና እያሳየበት ያለበት ደረጃ በጣም ልዩ ናቸው እና ማህበረሰቡ ፖሊስ የሚለውን ብቻም ሳይሆን እየሰራ ያለውን ስራ እንኳን እያየበት ያለበት ሁኔታ ነው ያለው ከፖሊስነት ውጭ እና በጣም ጥሩ የሆነ ክህሎት ነው ያለው ብዬ ነው። ከፌዴራል ፖሊስ በአጠቃላይ ያለው ክህሎት በጣም የተለየ ነው። እንደኛ እንደ ድሬዳዋ ፖሊስ እድለኛ ነው። ይሄ ነገርም መቀጠል አለበት ለሌላውም ክልሎች ማለት ነው። ያሉት ስርዓቶች ያሉት ስቶሮች፣ ሁሉ ነገር እያንዳንዷ በየክፍሉ እየተቀመጠ የሚታየውና የሚሰራ ነገሮች ለየክልሉ እንደውም እንደ ተሞክሮ ሳይሆን እንደ ግዴታ ተወስዶ እየመጣና እየመጡ እያዩ የራሳቸውን ነገር የሚያመቻቹበትን ነገር ቢፈጠር በጣም አሪፍ ነው። እኛ እንደ አየነው ሌሎች ክልሎችም መጥተው ተሞክሮም ቢወስዱና የተሻለ ነገር እንዲያገኙ ጥሪ ቢደረግላቸው መልካም ነው። እኛ አሁን ይህን አየን እንጂ በዚህ በቃል ብለን አንገምትም። አጭር ጊዜ ነው ያየነው። በዚች አጭር ጊዜ ግን ያየነውን ነገር ወስደን ከኛም አልፎ ለጎረቤት ፖሊስ ኮሚሽኖች ያለን ተሞክሮ ለማካፈል ዝግጁ ነንና ሁሉም መጥተው የኛን ያየነውን እድል ቢያዩት ጥሩ ነው ብዬ ሰላምና ደህንነት ለሁለንተናዊ ተጠቃሚነት